ቀናስጥልን ክቡራን ተመልካቾቻችን፣ ይህ የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። በዛሬው ፕሮግራማችን የኢትዮጵያ አየር መንገድ የትራንስፖርት ስምሪት ኃላፊ የሆኑትን አቶ እሸቱ አራጋውን እንግዳ አድርጌ ጋብዣቸዋለሁ። አቶ እሸቱ በዛሬው ቆይታችን እንግዲህ ለመንገደኞቻችን፣ ለሰራተኞቻችን፣ ለአጠቃላይ ለአየር መንገዱ ማህበረሰብ በሙሉ የትራንስፖርት አገልግሎት የሚያቀርቡ ሲሆን ይህን እንዴት ነው የሚያቀርቡት ምን ያህል መኪኖች አሏቸው? እንዴት ነው የሚያሰማሯቸው? የሚለውን ከአየር መንገዱ የሰራተኞች ጥቅማጥቅሞች አንዱ ስለሆነ እሱን አስመልክተን አብረን ቆይታ እናደርጋለን። ተከታተሉን። አቶ እሸቱ እንኳን በደህና መጡ። እንኳን ላቆያችሁ። እንግዲህ የኢትዮጵያ አየር መንገድ የትራንስፖርት ስምሪት ዘርፉን የሚመሩት እርሶ እንደመሆኑ ከእሱን ጀምር፣ ምን ማለት ነው? ምን ምንድን ነው የሚሰራው የእርሶ ክፍል? የኢትዮጵያ የአየር መንገድ የትራንስፖርት ክፍል ዲፓርትመንት የሚሰራው ለበረራ ሰራተኞች ዶር ቱ ዶር ሰርቪስና ለግራውንድ ስታፍ ሬጉላር ሰርቪሶችን ወይም መደበኛ የትራንስፖርት ሰርቪስ ይሰጣል እና 24 ሰዓት ሰባት ቀን ትራንስፖርት ሰርቪስ እናቀርባለን። በተለያየ ሽፍት ነው እንግዲህ የኢትዮጵያ አየር መንገድ ሰራተኞችም የሚሰሩት። ስለዚህ ጠዋትም ማታም እንዲህ እንዲያደርገ ለመሆኑ ምን ያህል ሰራተኞችን ታጓጉዛላችሁ? በአንድ ቀን ውስጥ በአንድ ቀን ውስጥ ወደ 8188 አካባቢ ሰራተኛ በ24 ሰዓት ውስጥ እናመላልሳለን። ከነዚህ ውስጥ የምሽት ገቢዎች አሉ። ምሽት ላይ የሚወጡ ሰዎች አሉ። ምሽት ላይ ከስራ ለሚወጡ ሰዎች በሰባ አራት ላንድ ኩሪዘር ስምንት መቶ ሀያ አምስት ሰራተኞችን የቤት ለቤት የትራንስፖርት አገልግሎት እንሰጣለን። ማታ ደግሞ እነሱን የሚተኩ ሰራተኞችን በአርባ ስምንት ላንድ ኩሪዘር አራት መቶ ስልሳ ሁለት ሰራተኞችን ከቤታቸው ወደ ስራ ቦታ እናመጣለን። በተጨማሪ ጠዋት ላይ ፍላይቱ ከመግባቱ በፊት አስራ አንድ ሰዓትና ና አስራ ሁለት ሰዓት የሚገቡ ሰራተኞች አሉ። እነሱን አንድ ሺ ስድስት መቶ ዘጠና አራት ሰራተኞች በባስና በላንድ ክሩዘር ወደ ስራ ቦታ እናደርሳለን። አዎ እንግዲህ ይሄ በጣም ሰፊ ነው። 8000 ሰራተኞችን በቀን አንዳንዶቹን ከየቤታቸው አንስተን ወደ አየር መንገድ ከአየር መንገድ አንስተን ወደ ቤት የምናደርሳቸው ናቸው። የበረራ ሰራተኞችን በአብዛኛው እና የሌሊት የሽፍት ሰራተኞችን እንግዲህ ደህንነታቸው ተጠብቆ ከአንድ ቦታ ወደ አንድ ቦታ እንዲደርሱ በስራ ሰአታቸውን ጠብቀው ቦታቸው እንዲደርሱ ወደ ቤታቸው በሚሄዱበት ጊዜ ደግሞ ከአድካሚ ሙሉ ቀን በኋላ ወይም ሙሉ ሌሊት በኋላ ወደ ቤታቸው ገብተው በጊዜ ከቤተሰቦቻቸው ጋር ተገናኝተው ደስ የሚል ጊዜ አብረው እንዲያሳልፉ የሰራተኞች ጥቅማጥቅም ከምንለው አንዱ ይሄኛው ነው። ይህም በምታደርጉበት ጊዜ እንግዲህ ቀላል አይደለም። የኢትዮጵያ አየር መንገድ በሰአቱ ተነስቶ በሰአቱ እንዲገባ በረራውን ከሚያከናውነው ትልቁ ስራ አንዱ የሰው ኃይል ስለሆነ ይህን የምታስተናግዱት በርሶ ክፍል ለመሆኑ በቴክኖሎጂ የሚያገዛችው ሲስተም አለ፣ እንዴት ነው የምታደረጉት? አዎ እውነት ነው። በዲፓርትመንቱ ኢናውስ ዲቨሎፕ የተደረገ በጣም ሪች የሆነ ሲስተም አለን። ለረጅም ጊዜ ነው እየተጠቀምንበት ያለ ነው። የእያንዳንዱን ሰው ሎኬሽንና የቤቱን አድራሻ ማኑዋል ማየት ስለማይቻል ሲስተም ቤዝድ የሆነ ወይም ሲስተምን ማዕከል ያደረገ አሰራር አለን። አንደኛው ኢናውስ ዲቨሎፕ የተደረገው የሞተር ፑል አፕሊኬሽን የሚባል ነው። በራሳችን ባየር መንገዱ አይቲ ዲፓርትመንት የተሰራ በጣም ሪች የሆነ ሰፊ ሲስተም ነው። በተጨማሪም ደግሞ ከመኪናዎቹ ሙቭመንት ጋራ እንቅስቃሴ ጋራ የተገናኘ እና ኢንፎርሜሽን በቀላሉ መረጃ የምናገኝበት መኪናዎቹን ሞኒተር የምናረግበት ፍሊት ማኔጅመንት የሚባል ሲስተም አለ። ይሄ ሲስተም ከሴፍቲ ጋር በተለይ በጣም ትልቅ ጠቀሜታ አለው። እያንዳንዱ መኪና በምን ያክል ፍጥነት እንደሚሄድ የክፍሉ ስታንዳርድ አለ። ለባስና ለላንድ ክሩዘር ተብሎ የተቀመጠ ኢቨን ከመንገድ ትራንስፖርት ሕግ ፍጥነት ገደብ ባነሰም አንዳንድ ቦታ ላይ ሴት አድርገን ወይም እንትን አድርገን እየተጠቀምን ያለ ነው እና በጣም በጥብቅ ሞኒተር የሚደረግ የትራንስፖርት ወይም የመኪና እንቅስቃሴ ነው ያለው። ከቢሮው ሆኖ መቆጣጠር የሚያስችል ሲስተም ነው። ወደ ሁለት መቶ ሰባ የሚሆኑ ሹፌሮች እንዳሉ አውቃለሁ። ና ስልጠና እንዴት ነው የምትሰጧቸው? ጤንነታቸውስ እንዴት ነው የሚጠበቀው? ሁለት መቶ ሰባ ስድስት አካባቢ የአሽከርካሪዎች አሉን በየሁለት አመቱ አደጋን የመከላከል የራስንም ከውጭ ሌላውንም አካል ላይ አደጋ እንዳይደርስ የመከላከል ስራ ይሰራል። ከዛ በተጨማሪ አቤሽን አካዳሚ ዲፌንሲቭ ድራይቪንግ ወይም ትሬሊንግ ይሰጣል። ይህ በየሁለት አመቱ ብቃታቸውን ያሉበትን ሁኔታ መከታተል አለ። ከዛ በተጨማሪ እያንዳንዱ ድራይቨር ቢሄቪየሩ ቅድም እንደተናገሩት በሲስተም ሞኒተር ይደረጋል። ድራይቨር ኢቫሉዌሽን ያወጣል፣ የመለካት እና ደረጃ ያወጣል። ስለዚህ ከዛ ትሬኒንግ የሚያስፈልገውን ወደ ትሬኒንግ ይሄዳል። በበለጸጉ ሲስተሞች ተጠቅሞ የእያንዳንዱ ሹፌር ባህሪያት ምን ይመስላል? አነዳዱ እንዴት ነው? እንደዚህ የሚለውን በየጊዜው የእርሶ ቢሮ ይህን እየተከታተለ ለስልጠና የሚገባውን ለስልጠና ሌላ የሚያስፈልገውን እያደረግን እንቀጥላለን። መልካም ነው። እንግዲህ አሁን አየር መንገዳችን ከእለት ዕለት በጣም እያደገ ነው፣ በጣም እየሰፋ ነው። በዚህ አመትም አዲሱ ባወጣ ነው ቪዥናችንን መሰረት እጅግ በጣም እየሰፋ ነው የሚሄደው። ያ ማለት የሰው ሀይሉ ይበዛል፣ የሰው ሀይሉ ይጨምራል። ይሄን ይህንን እንግዲህ በተመለከተ የበለጠ ቢሯችሁን ለማጠናከር የትራንስፖርት ስምሪቱን ለማጠናከርና ለማሳደግ የእርሶ ቢሮ ምን እያቀደ ነው? ምን እየሰራ ነው? በተለይ ሲስተም ላይ ከፍተኛ ስራ ለመስራት ፕላን አድርገናል። የበለጠ ያሉትን ሲስተሞች የማሳደግ እና የማስፋት ለሰራተኛውም በቀላሉ መረጃ የሚያገኝበትን እና በመኪናም ማቀም በፕሮሰስም የበለጠ መሻሻል እቅድ አለን። ያም ቤዛ አርገን ወይም መሰረት አርገን እየተዘጋጀን እየሰራ ነው ያለ ነው። መልካም። እንግዲህ የመጨረሻ ጥያቄ የማረገው የኢትዮጵያ አየር መንገድ ውስጥ ይሄን ያህል ጊዜ በሚያገለግሉበት ጊዜ እንግዲህ ቢሮአችሁ የራሱ የሆነ እንቅስቃሴ አለው። በጣም ስኬታማነን ያላችሁትን የመጨረሻ ጥያቄ ላርገው። እንግዲህ ስኬታማነን የምንለው አየር መንገዱ በጣም እያደገ ነው፣ በዛ ፍጥነት ራሳችንን እያሳደግን የአየር መንገዱን እድገት መደገፍና ማገዝ መቻላችን እኛ እንደ ትልቁ ስኬት አድርገን እንቆጥረዋለን። እጅግ ከልብ አመሰግናለሁ ለሰጡ ጊዜ። ክቡራት ተመልካቾቻችን የዛሬው ፕሮግራማችንን በዚሁ ቋጨን። ሳምንት በሌላ ፕሮግራም እንጠብቃችኋለን። እስከዛው ድረስ እንደ ማንኛውም ጊዜ ያላችሁን ሀሳብ፣ አስተያየት በሙሉ በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በማክበር እንጠይቃለን። ሀና አጥናፉ ከእንግዳይ ጋር ቆይታ አድርጊያለሁ። ሰላም